ቢለምኑት ምን ቢሉት አይሰማም። ሰውዬው አብሾ ነገር አለበት መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ነጋሉ የገደለ አንዱዓለም ጎሳ፣ እንደው መጠጥ አብሾ ኖሮበት እንደዚህ የሚያደረግ ከሆነ የልጄን ደም ለመደበቅ የሚሯሯጡትን ከእኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። አንዱዓለም መሳሪያ የተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካል ለሀቅ መቆም ኦሮሞነትን አያስነጥቅም። እሺ አንዱዓለም ጎሳ እያደረገውን ነገር ነው። በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው፣ ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል፣ እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መዞ መምዘዙ አይደለም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 ይሄንን ነገር ለሁሉም አድርሶ አንዱ ዓለም መሳሪያ የተኮሰባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል ሜንታሊም፣ ፊዚካሊ። ፍርዱ ለእናንተ እንግዲህ፣ አልገደላትም ካላችሁ ከዚህ ሁሉ በኋላ፣ ፍርዱን ለእናንተ። ይሄ ግን ትክክለኛ ትክክለኛ ማስረጃ ነው፣ ነገር መረጃ ነው ነገር ይዛው፣ የዛው የሞተች ቀን ነው፣ ከዛ በፊት ነው ይሄ ያረነፍ ጊዜ ነው የሚያደርግባት ሰው ነፍ ጊዜ መሳሪያ ሲጀመር እንትሉ ነው፣ ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል። ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ፣ ግርግ መስታወቱ ነው የተበሳው። በቦክስ አጣሟታል። ከስቴት ጀርባ ክለብ ውስጥ ነው እንግዲህ አስቤ። በቦክስ ይገባላታል በሰከረ ቁጥር ምንድን ነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ ለዚስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል? እንደ አንዳንድ ሰዎች ሁሉም አይደለም፣ በጣም ድምጽ የሆናቸው ያላችሁት ሪፖስት ኮፒ ሊንክ ሰው ጋር ቪዲዮ አንድ ድረስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁ እጅግ በጣም ነው ማመሰግነው። ከዛ ውጪ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱም በሙሉ እሷ የሞተች ቀን ወለወሉት ቤተሰቦቿ፣ ሰዎቹ አብሮ የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው፣ ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። የሆኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላቸው። ኦኬ፣ እንስማው፣ እንጠብቅ። እኔ መረጃ እስካገኝ አላውራም ብዬ ነው እስከዛሬ እጄን አጣጥፌ ያልኩት። ፖሊስ መጥቶ የበቀደሙ ቀጠሮ ላይ፣ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንድ የገባ ነገር ለዘላአለም ይወጣል፣ ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ስልኩን እንዳያፍኑት ደግሞ ተው፣ እንደዚህ ነገር ለምን ያፍናሉ? ስልኩን ካፈኑማ አለና፣ አሁንም ስልኩን አምጡ ነ ስልኩን አምጡ። የስልኳ ሞዴል ይታወቃል፣ ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም የትም አያመልጠንም። ተሰቃሻለች። ከሰው ጋር ወታሽ አይ ቡና ማለት አትችልም፣ ሰው ማግኘት አትችልም። ከሰዎች አቆራርጧታል። ይበድባታል። እስሯታል። ቮይሱ አለኝ እኔ። ሲያንቋሸሻት ስሰድባት፣ ደውሎላት ሪካርድ አድርጋው ታውቃለች። እሱን ይህንስ ታውቃላችሁ። ክያ እኔ በማግስቱ ደወልኩኝ። እሷ በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኤቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነውና፣ ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እነዛ እዛ ላይ የተገኙ ሰዎች ናቸው፣ እንደዛ ያሉ የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ያሉ፣ እስኪ ያን ዕለት እንዴት ነበር ምናም ስላቸው፣ ያን ዕለት ራሱ ፊቷ የተመታችውን ፊቷን፣ በጣም በቅርብ በቅርብ የምታቃት ሴት ነች፣ እንደዛ አለችኝ። ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አርጋ የመጣችሁ እንደዛ ስትስቅ እውነት እንዳይመስላችሁ ከእሱ ጋር ሆና እጅ ለእጅ ምናምን ተያይዛ ስትሄድ በቃ እዛ ጋር ፌቀ እሷ እነሱ ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየኩኝ። ዋይ ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላቸውም ብዬ ስላቸው ነግረናታል፣ ግን እሷ ያለችው ምንድን ነው? አስተካክለዋለሁ፣ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን ቢካ ላብ ዝሄም ገብቷል ይዞ የቀጠለኒ ደግሞ መለስ ለኢትዮጵያ ሴቶችን የምነግራችሁ ነገር፣ ፕሊስ ፕሊስ፣ አደራችሁ። እናንተ አላህ አይደላችሁም፣ ኢየሱስ አይደላችሁም፣ ጌታ አይደላችሁም። ቀርጻችሁ የምታስተካክሉት ሰው የለም። አናፂም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት ና የተጣመመው ምሳደቦን የሚማታውን አስተካክለዋለሁ እኔ ቀርጾዋለሁ ብለሽ ከገባሽበት መናጤ የገደለ አንዱ ዓለም ጎሳ ነው። ድብ እናርጎ የገደላት። አንደኛ እኔ መረጃ ልስጣችሁ፣ ድጋሚ አሁንም ደግሜ ማውራውን ይሄ ትልቅ መረጃ ነው፣ ልንገራችሁ። እሷ የሞተች ማታ ላይ ደሊት ላይ ለወንድሟ ደውላ ስለ ፊውቸር ስታወራ ኬክ ከበላች በኋላ ለወንድሟ ደውላ ንግድ ፍቃድ አውጣልኝ ወደ ውጭ ሀገር እቃል ላክ ብላ ወንድሟን ስታማክር የነበረች ሴት ነች። አንድ ሁለተኛ ከጊዜያታት ከሰዓታት በኋላ ገደሏትና ራሷን አጠፋች አሉ። ከዛንስ ገሷት ምን ልፈጠር ነው? ጠዋት ላይ ቤቱን በሙሉ ወልግሎ እስከ ፍሎር የወለወሉ ፖሊስ መጣ። ፖሊስ መጣስ ስልኩን አልተቀበለም፣ ምንም አላለም፣ ቤቱንም አላሸገም። ከሳምንት በኋላ ነው መጥቶ ስልኩን የተቀበለው። ከስልኩ ላይ እህትየው ፓስወርዷን ስለምታውቅ መረጃ ስታጠፋፋ ነበር። እስቲል ይገኛል። ባይዞ መረጃ አይፎን አን ፎቶ ካነሳችበት ከሪሳይክል ቢ ራሱ ቢጠፋ ይገኛል። እሱም አላ ይዞላታል። ከዛ ንሳውንም ገሷት ገምቶ ቢሆኒ ማኛ መጥቶ በደም የተጨማለቀ ምንጣፍ ቤት ውስጥ አለ ታገኝተዋል አለ ኖ ኦሮሞን ለመከፋፈል ብሎ ሌላው ቀባጠሩ ከዛም በቀደም ፖሊስ ምንድን ነው ያለው በደም የተጨማለቀ ከቤት ውስጥ ምንጣፍ አግኝተናል ብሎ በግልጽ ወጥቷ ነበር ይሁት እንግዲህ ሰው እንዳለ ቢጋፋትም እውነታዋን ለመደበቅ ቢሞክርም እንዴት አድርጎ ፈጣሪ እውነታዋን እያወጣ ያለው ከዛ በየሶስት ቀኑ በየአራት ቀኑ መዘዝ እያረገ መረጃ እየሰጠ ያለው አምላክ ፎቶ ወጣ በቀደም እንዳለ ፊቷ በልዞ ሰንበር በሰንበሩ ሆና እሱንም ቪዲዮ ኤዲት ነው ላሉ የእግር ወጣ እግሩ የወንድ ነው የእሱ አይደለም አሉ። ከዛም ዛሬ ደግሞ ምን ወጣ ይሄኛው ቪዲዮ ፎቶ ወጣ ማለት ነው። ቡ ቢሆን ብንለው ብንለው ምንም የሚጠቅም ህይወቷ እሱ ግን እኔ እንደዚህ ነሰው እንዲሚያረጉ ሰዎች ፊውቸር ያለው ሰው ነው እንደው መጠጥ አብሾ ኖሮበት እንደዚህ የሚያደረግ ከሆነ በነጋታው እኔ አታስታውሽም እንዲያረግሽ ተብዬ ቢነገረኝ ድጋሚ መጠጥ ጋ ደርሳለሁ እንዴ? በቃ ያላስታወስኩት ነገር ካለ እስ ስኬሪ እኮ የማታውቂውን ነገር አረግሽ፣ ይሄን አረግሽ፣ ይሄን አረግሽ ሰው ካለሽ በነጋታው በጣም ሊፈራ ይገባል። ምክንያቱም ይሄ ሰው ሴሌብሪቲ ነው ወይ ይሄ ሰው በጣም ትልቅ ቦታ ነው ፊውቸሩን የሚፈልግ ከሆነ የሰው ልጅ የእሱ መታሰር ሕይወቷን አይመልስም። እንደው የሞት ፍርድ ሰው ላይ ቢፈረድ የሰውን ሕይወት አይመልስም። ሺዝ ጎን ግን ቤተሰቦቿ የዘላለም ሕመም የዘላለም እለቅሶ የዘላለም ጸጸት ነው በቃ እኔ እንደዚህ የተንገበገብኩ እኔ እንደዚህ የተቃጠልኩ፣ እኔ ቤተሰቦቿ እናት አባቷ እኔ እንጃ ፊታቸውን ስታየው እኔ ማየት አቃተኛ። አባቷን የእውነት እግዚአብሔር በሚያውቀው በጣም ነው ያሳዘኑት። በጣም አሳዘነች። እኔ እናት

በጣም ከባድ ነው። ግን እኔ የኢትዮጵያ መንግስት ህግ እንዳለ ያሳየን። በቃ ይሄ ከፖለቲካ ጋር አይገናኝም፣ ፐርሰናል አለው ልጁ እራሱን ችሎ ነው ካጠፋ የሚያጠፋው፣ ከብሄር ጋር አይገናኝም። ስለዚህ ያሳየን ህግ እንዳለ ኢትዮጵያ ውስጥ ብዙ ኬዞች አልፏል። ከአሁን በፊት ሴቶች ተደፍረው፣ ህጻናት ብዙ ብዙ ብዙ፣ ያሳየን። ይሄ ብዙ መረጃ አለ፣ በብዙ መንገድ ማጣራት ይችላሉ። ቅድም እንዳልሽውም የብርቱካንን ኬዝ በሁለት ቀን አጣርተው አቅርበውታል አይደለም? ይሄ ደግሞ ብዙ መረጃ አለ፣ በብዙ መልኩ ማለት ነው። ስለዚህ ያሳየን ነው። እንደገና ደግሞ ሴቶች ስፔሻሊ ፋሚሊ የማያውቀው ሪሌሽን ውስጥ ተማሩ። ከዚህ አትግቡ። በቃ ፋሚሊ የማይቀበለው ሪሌሽን ፋሚሊ ያጋባችኋል ማለት አይደለም፣ ግን ክብርሽን ጠብቆ ነው ሊያገባሽ የሚገባው። ተከትለሽ ገብተሽ በኋላ አባከና የሚልሽ የለም። በቃ አከተመ። እና በጣም ነው የሚያሳዝነው። ብቻ ከባድ ነው። በቃ ብዙ ነገር አሁን ስሜታዊ ሆኖ ብዙ ነገር ማውራቱም ኦሮሞማም ሌላ ነው። ሐቅ ሌላ ነው። ለሐቅ መቆም ኦሮሞነትን አያስነጥቅም።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 ይህንን የቀነኒን አባት ቪዲዮ ካየው በኋላ የእውነት ሼም ነው የያዘኝ። በሞላ ቲክቶከር፣ በሞላ ዩቲዩበር፣ በሞላ አርቲስት፣ በሞላ ሶሻል ሚዲያ ኢንፍሉዌንሰር፣ ይህ አባት የልጁን ደም፣ የልጁን ፍትህ ለመጠየቅ በራሱ በቲክቶክ መጣ። ማንም ሰው ስለሷ እያወራ አይደለም። ማንም ሰው ፍትህ እየጠየቀላት አይደለም። ኢቨን ጓደኞቿ እንኳን ኢቨን ከእሷ ጋር ሲስቁ፣ ሲጨፍሩ፣ ሲዝናኑ የነበሩት እንኳን ዝምታን የመረጡት ፍትህ የሚለውን ተዉት። እዚህ ጋር መጥተው ሀዘናቸውን ሁላ አልገለጹም። የዚህ ሁሉ ምክንያት ደግሞ ምንድን ነው? ተጠርጣሪው አርቲስት አንዱ አለም ጎሳ መሆኑ ብቻ ነው። ሌላ ሰው ቢሆን ታዋቂ ሰው ባይሆን ይህን እየተንጋጉ እየተዳፉ ነበር የሚመጡት እዚህ ጋር። ፍትህ ስንል ፍትህ ስንጠይቅ አርቲስት አንዱ አለም ጎሳ ይገደል፣ ይሰቀል፣ ይታሰር የሚለው አደለም። ይህ ሰው ከደሙ ንጹሕ ከሆነ ወንጀሉን ያልፈጸመ ሰው ከሆነ ያለ ስሙ ስም እንዲሰጠው ያለ ስራው እንዲሰራ ተብሎ መጥፎ ነገር እንዲለጠፍበት አንፈልግም። ነገር ግን በዚህ ወንጀል ላይ ተሳታፊ ከሆነ እጁ ካለበት ፍትህ እንፈልጋለን። አይደለም አርቲስት ለምን ጳጳስ አይሆንም? ለምን መንግስት አይሆንም? ስለዚህ አሁን የምንጠይቀው ምንድን ነው? ፖሊስ እውነቱን አጣርቶ እውነቱ ጋር ደርሶ የተደረገው እንደዚህ እንደዚህ ነው ብሎ ትክክለኛ መረጃ እንዲያደርሰን እንፈልጋለን። ተጠርጣሪው ንጹሕ ከሆነ ይለቀቅ፣ ወንጀለኛ ከሆነ ፍትህ ለቀነኒ ፍትህ ፍትህ ለሚያስፈልጋቸው ለሰው ልጆች ሁሉ